ትግሉ ራስን የመሆን ፍታዊ ትግል ነው። አቶ ሸተ ደምለው ህዳር 10 2018 ዓ.ም ተምረት ትግሉ ራስ የመሆን ፍታዊ ትግል መሆኑን በአማራ ክልል የወልቃይት ጠገዴ ሴቲት ሁመራ ዞን ዋና አስተዳዳሪ አቶ ሽመልስ ደምለው ገለጹ። እንኳን ወደ የነጻነት ነጭ ወርቅ ምድር ወልቃይት ጠገዴ ሴቲት ሁመራ ዞን በደህና መጣችሁ። በታሪክ የሌሎችን ማንነት ቀይሮ ሌላ ማንነት ለመስጠትና በሂደቱ ዋነኛ ማንነታቸውን ለመቀየር የሞከሩ ብዙ ህዝቦች አሉ። ቀኝ ገዢዎች በዓለም ላይ የተጠቀሙትን ይህን ስትራቴጂ ነው ከቻሉ በማታለል ከፍ ሲልም በኃይል ይገባሉ። ቀስ በቀስ የነባሩን ህዝብ ማንነትና ስነልቦና ልቦና ለማጥፋት መጠነ ሰፊ ስራን ይሰራሉ። ታሪክ ይደልዛሉ፣ ያጣምማሉ፣ ይቀይራሉ። ቦታና የሰዎችን ስያሜም ይቀያይራሉ። እምቢ የሚሉ ጀግኖች ደብዛቸውን ያጠፋሉ። እኛ ከመጣን በኋላ ስልጣኔ መጣላችሁ፣ ሰላም ሰፈነላችሁ፣ ፍትህ ነገሰላችሁ፣ ልማትና በልጽግና ተረጋገጠላችሁ፣ ወዘተ እየተባለ ይሰበካል። ካሪኩለሙ ተቀርጾ ህፃናት እንዲማሩት ይደረጋል። ነባሩ ህዝብ መካከል አንዳንድ በምስር የተሸጡ መሸጣዎችን በመሳሪያነትና በምሳሌነት ይጠቀማሉ። ቀኝ ገዢዎች ግን የትኛውንም አይነት ግፍ ቢሰሩ የማታ ማታ እየተሸነፉ ሄደዋል። ግፈኛው የወያኔ ቡድን ወልቃይ ጠገዴ ላይ ሲፈጽም የኖረውን ይህን የቀኝ ገዢዎች ተግባር ነው። ነባሩን ህዝብ ያለማቋረጥ አቋረጥ አፈናቅሏል። ጀግኖችን ደብዛቸውን አጥፍቷል። የቀረውን ህዝብ በሁለተኛ ዜጋነት ቀጥቅጦ ሲገዛ ቆይቷል፣ ሞክሯልም ተላላኪ ምሳሌዎችንም ተጠቅሟል። ወያኔ የውጭ ኃይል ባለመሆኑ ከውጭ የመጣ ቀኝ ገዢ ነው ሊባል አይችልም። የሀገር ውስጥ ቀኝ ገዢ መሆን ግን ድርጊቱ ከበቂ በላይ ይመሰክራል። ደግነቱ ወያኔም እንደ ቀኝ ገዢዎች የሰራው ግፍ መጠነ ሰፊ ቢሆንም ከነበረበት ማማ ተፈጥፍጧል፣ ከኢትዮጵያ መንበር ስልጣንና ከወልቃይት ጠገዴ ተወግዷል። ስለ ዲሞክራሲ ሲሰብክ የኖረው ግፈኛ ቡድን ጸረ ዲሞክራሲ መሆኑ በድርጊቱ ተረጋግጧል። ስለ ብሔር ብሔረሰቦች መብት አበክሩ ሲሰብክ የኖረው ግፈኛ ቡድን ጸረ እኩልነትና ጸረ ፍትህ መሆኑ በድርጊቱ ከየትኛውም አካባቢ በላይ ደግሞ ወልቃይት ጠገዴ ላይ በፈጸመው ገና በውል ያልተገነዘበ ግፍ ተረጋግጧል። ዛሬም ይህ ግፈኛ ቡድን ከስተቶ አልተማረም። ዛሬም እብሪትና አህለኝነት የጣለው መሆኑን በውል አልተረዳም። ዛሬም ራሱን ለጦርነት እያዘጋጀ ነው። ዛሬም አንዳንድ የውጭ ኃይሎችንና መንግሥታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተርማመስ እየሰራ ነው። የወልቃይት ጠገዴ ሰቲቱ መራዞን ላለፉት አምስት ዓመታት የፌዴራል በጀት እንዳልነበረው ይታወቃል። ይህም በሕዝቡ ላይ ብዙ ጉዳት እንዳ ደረሰ ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው በፓርላማ የመሰከሩት ጉዳይ ነው። የፌዴራል በጀት አለመኖሩ በመሰረተ ልማት ግንባታዎች እና በልዩ ልዩ የልማት ተግባራት ላይ ከፍተኛ ተፈተና ደቅኖ የቆየ መሆኑ ይታወቃል። ወያኔ ይህንን የህዝቡን ምሬት እየኮረኮረ በህዝቡና በዞኑ አስተዳደር መካከል ቅራኔን ለመፍጠር ያልፈነቀዱ ድንጋይ የለም። በእኛ ጊዜ ልማት ነበር፣ በእኛ ጊዜ ፍትህ ነበር፣ በእኛ ጊዜ እንዲህ እንዲያ ነበር ወዘተ እያሉ ቅሬታን እፍፍ ብለው ለማቀጣጠል ሲሰሩ ቆይተዋል እነሱ ጊዜ ነበር የሚሉት ሰላም ምን አይነት ሰላም እንደነበር ግን እናውቃለን በራስ ርስት ያለማዘዝ ሰላም ነው የራስ ማንነትን ጥሎ የሌላ ማንነት የመቀበል ግዴታ ነው። የወያኔዎችን ፍጹማዊ የበላይነት አሜን ብሎ የመቀበል ሰላም ነው። አፍን ዘግቶ ጭጭ ብሎ የመኖርና አሜን ብሎ የመገዛት ሰላም ነው። የወያኔዎችንና የሀሳብ ተሸካሚዎቻቸውን አስተሳሰብና እቅድ ሳያወላውሉ የመቀበልና የመፈጸም ሰላም ነው። በአጠቃላይ ማንነትን ሽጦ ሁለተኛ ዜጋ ሆኖ በየትኛውም ቀንና ሁኔታ እንደሚፈናቀሉ አውቆ የመኖር ሰላም ነው። ወያኔዎችንና የእነሱን ተላላኪ ምሳሌዎችን ስለ ሰላምና ጸጥታ ሲናገሩ የሚናገሩት ይህንን የቀኝ ግዛት የአፈና ዘመን ነው። ይህን የባርነት ዘመን ነው። ዛሬ ያ ዘመን እንዳይመለስ የሚተጉ ሚሊዮኖች አሉ። ለዳግም ባርነት ከመዳረግ ሞት ይሻላል ብለው ቆርጠው የተነሱና ያለ ቀስቃሽ የሚሰሩ ሚሊዮኖች አሉ። አስተዳደሩ የተሟላ ልማትና የመልካም አስተዳደር ማስፈን ባይችልም በራሳችን ልጆች የሚመራ አስተዳደር በመሆኑ ሂሳዊ ድጋፍ እያደረግን እናጠናክረዋለን እንጂ ያለ አመራር ራቁታችን ቅርተን ቀርተን ለዳግም ባርነት አንዳረግም ብለው የሚታገሉ ሚሊዮኖች አሉ። በዛሬ ሁለት የኢትዮጵያ አየር መንገድ በአዲስ መልክ የመንገደኞችን ትራንስፖርት አገልግሎት መጀመሩን በደስታ ያስጀመር ነው። ይህንን የሕዝባችንን ራስን የመሆን ጽኑ ፍላጎትና ቁርጠኝነት በማስታወስ ነው። ሕዝባችን ከሌላው ኢትዮጵያዊ ወገናችን በላይ ለሶስት አስርት ዓመታት ውድ ዋጋን ከፍሏል። ስለሆነም የተቀናጀና የተጠናከረ የመልሶ ግንባታ ስራን ይፈልጋል። አየር መንገዱ ጥረት ይህንን የልማት እንቅስቃሴ በማገዝ ረገድ ከፍተኛ አስተዋጽኦ እንደሚኖረው ባለሙሉ ተስፋዎች ነን። ወደ የነጻነት ነጭ ወርቅ ምድር ወልቃይት ጠገዴ ሰቲት ሁመራ እንኳን በደህና መጣችሁ ሲል ተናግረዋል።